እንግዲህ ዛሬ ጽናትና ክሩቤ የድሮ ደስታቸውን ለመመለስ ብለው ተመተው ደስታቸውን እያጣጠሙ ይገኛሉ። ቤቲም እንግዲህ መቼም ደግ አደረገች ባትባልም የሰራችውን አግኝታለች። እንግዲህ ወደ አስፓልት ወታ እሪ ስትል፣ ያው እንግዲህ ናሆሜ ጠብቆ ለእህቶቿ መጥተው እንዲወስዷት ተደርጋ ከግቢ ሄዳለች። ሆኖም አስፓልት ላይ ፍትላ እንግዲህ አበርኩ እያለች ለሱም ለክሩቤም እየዘፈነች ትገኛለች። ግን ክሩቤና እሷ አሁን በጣም ደስ ይላሉ ማለት ነው። ፍቅራቸው የኔ ፍቅር ሲላት አረ ልቤ አለች ማለት ነው። ጽናት አንቺ ነሽ የኔን ልብ ቀጥ አረግሻት አለ። ደሞ እሱ በተራው የኔ ሚስት ግን ቀልድ እያበዛሽ ነው አላት። ቀልዱንማ ከወደ በፊት ከወደ ፊቱ ባሌ ነው የተማርኩት አለችው። አለቃ ልባል እንዴት አደ? በፊቱ አለቃ እኮ ነበር። የዛሬው ደግሞ ያንተ ነው ትላል። ሚስቴ በኝ እንጂ ክሩቤ፣ ወይንስ ጋሼ አንድ ነገር በኝ ሲላል፣ እንደ ሽማግሌ ሳይላክ ነው እንደ ሚስቴ የምባለው፣ ሽማግሌ ተልኮ ነው እንጂ ስትለው፣ ምንም ችግር የለም። ድል ባለሰርግ ሰርግ፣ አንችን የማገባበት ቀን ቅርብ ነው እያለ እንግዲህ ክሩቤ ደስታውን እየገለጸላት፣ እሷ አንድ የምፈራው ነገር ግን አለ በደስታዬን አብዝቶ ሲመጣብኝ አንድ የሚያስፈራኝ ነገር አለ እያለ ዛሬም ፍራቸዋን በውስጧ አንግባለች። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ይብዛልኝ። እንግዲህ ጽናትና ክሩቤ አልጋ ላይ ሆነው በጣም እየተሳሳቁ እየተጫወቱ፣ እስከ እንደምትወጂኝ ንገሪኝ እስኪ ሲላት፣ ምን ልበልህ አለችው ማለት ነው እንዴ፣ ምን እንድልህ ነው የምትፈልገው? ምን ሁነህ ነው? እኔ ለቀልድም ቢሆን አልወድም እንድትኝ አልፈልግም። ማለት ስቀልድ እኮ ነው አለችው ማለት ነው። በቃ ይሄን ነገር አልፈልግም፣ ከአንድ በትሽ እንዲወጣ አልፈልግም። ና ልቤ እንካው እስኪ ልቤ እንዳይስማው፣ ልቤ ፍቅር እኮ የሚለካው በልብ እንጂ በአንድ በት አይደለም። ስንት ጊዜ ላንላይ ተንባብለን ነበር ግን አፍላ ካለ ፍቅር አሁን ይሄ ከልብ ላይ ያለ ፍቅር ይበልጣል ስልት ነገረችው። ጽናት አንቺ ከመጣሽ በኋላ ሁሉ ነገሬ ተቀይሯል ለመለያየት እንዳትሞክሪ ስል ይላታል። ምንም ፈልጌ አልቀረብሁም ብቻ አንተ ፍቅራችንን ጠብቀው ቃሌን ሰጠሁ ሲል፣ ሁልጊዜ የሚያንቺ ነኝ ሲል ቃል ገባላት። ግን አንድ ነገር ናፈቀኝ ትላለች። እየሳቀች ያነ ጥፊህ ያነ ስድብህ ነዋ አለችው። ለምን ትሻሻለሽ እያላት ነበረ። እንደዚህ ስትይ እኮ ነው የምታስፈሪኝ፣ ይላል እሱም ከዛም በላይ እያሉ እንግዲህ ጨዋታቸው ደስ በሚል ሁኔታ እየተቀላለ ዱቁ አገኝሻለሁ እያለ ክሩብ እየፎከረባት ደስ ብለው፣ ዛሬ እንደዚህ ስላየናቸው አምላኬ፣ የደስታዬን ስለመለስክልኝ አመሰግናለሁ። ደስታዬ ምንጭ እኮ ነሽ ጽኑዬ፣ እያለ ነበር እሱም። በዚህ መካከል እንግዲህ መራዊትና ደሞ ደግሞ ናሆሜ በጣም ተዋደዋል። በጣም ናሆሜ ፍቅር ጨምሮበታል። ናሆሜ እየታለች መርዋን ብሎ ሲል መርዋ ተኝታለች ሲሉት ከተኛችበት ሄዶ እንግዲህ ተጠግቶ ውይ እንዴት አባት ስታምሪ፣ እኮ እያለ እየሳመ እንግዲህ ከጎኗ ሄዶ እንዳቀፋት ተኝቶ ነበረ። በዚህም ነፅናትና ክሩብ ሄደ አይተው አቤት ደስ ሲሉ እያሉ እየቀኑባቸውም ነበረ። ግን እሷ አሁንም ቢሆን ያ የልብ ህመሟ ወደ በኋላ የሚያስቀራት እንደሆነ ስትነግረው ችግር የለውም፣ የልብ ህመምሽ እኮ ታክም ወይም በሽታ ነው። ዋና ሁኔ እናንቺንን አትጨነቂ፣ ምንም አትንች እኔ አንቺ ለእኔ ለመውደድ ከፊት ለፊትሽ ምን ይታይሻ ሲላት መንገድ ይታየኛል አለችው። እንደውም በህልሙ አግብቷት እንዳየና ከእንቅልፉ ሲነቃ ግን ውሸቱን እንዳገኘው ሲያይ እንዴት አይነት ህልም ላይ ሁኜ አነጋሁኝ ሲላት ምን አይተህ ነበር? ባልተነሳሁ አልኩኝ፣ አንቺን ሳገባ ታየኝ ሲል ሰርግ እኮ አንዳንዴ ሞትም ይሆናል ስትለው፣ እሱን አትመኝ እንደ ጥሩ ነገር ተርጉሚ ነበር ያላት። ሰርተው ተጎራርሰው ሁላቸውም ደስ ሲሉ እንደሱ ብለሽ የምታይ ምንድን ነው ሲለ ሲሉ እኔ እኮ ባለሙያ ነኝ፣ ድሮ ምልክ ይዞልኝ እንጂ ባለሙያ ነኝ። የሰራሁት ምግብ ነው እኮ አላት። ማለት ነው እንግዲህ እንዴ ምን ሆንሽ? አላስቲ ሲነካት፣ አይ አትንካኝ፣ ግን ትንሽ እንቆይ፣ አሁን አልፈልግም አለችው። እሺ እኔ ውድ፣ ከሁሉም ነገር አንቺ ስትፈልጊ ነው፣ አላስገድድሽም። ሁልጊዜም አንቺ የምትፈልጊው ነገር ይሆንልሻል ሲላት፣ ስለተረዳኸኝ አመሰግናሃለሁኝ አለችው። አንቺዋ፣ መመሰጋገን የለብንም አታሪቅኝ መመሳገን ኪራ አለችው። ግን እኔ አንተን አላሳፍርም ስትል ጠየቀችው። ጽናት ምን ማለት ነው? አላቅም ግን በእኔ ምክንያት ሰው ሲስቅብህ ማየት አልፈልግም ማለችው። እንዴ ማንም ይሳቅ ምንድን ነው? አንቺ ደግሞ ምን የሚያስቅ ነገር አለሽ? ሲል ይጠይቃታል። እንዳንተ ሀብታም ልጅ አይደለሁም፣ ደግሞ የከተማም ልጅ አይደለሁም። ከዚህ በሆነው የሚከፋው ደግሞ የቤትህ ስትለ፣ በቃ ዝም በይ እንዳልጨርሽ አለ ፍቅር ክርቤ አሁን ደግሞ እንደዚህ አይነት ነገር ሰው ደግሞ እንዳይሰማች ሰው እንደሆነ ያራርቀናል። ነግሬሻለሁኝ እኔ ማንኛውም ውበትሽ እንደ ፀሐይ ብርቶልኛል። ስለዚህ ሁለተኛ እንደዚህ አይነት ነገር እንድትይም እንድታስቢም አልፈልግም። የእኔ ብርታት፣ እኔም በጣም ነው የምወድህ አለችው። ማለት ነው እሱ የትኛውም ቃል አይገልጸውም። አንተ እንደምትሆኝ ያውቃለው በጣም ነው የማፈቅርሽ። እኔም እወድሃለው ስትለው፣ አፈቅርሻለው ሲባል አፈቅርሃለው ነው የሚባለው። በጣም አፈቅርሃለሁ ብላ ደንግጣ አፍራ ወታሩጣለች ማለት ነው። ጽናት እንግዲህ ወደደችም ገደደችም ዛሬ የሱ ናለች ማለት ነው። በጣም ተደስቷል። የኔ ፍቅር የኔ እብድ እንዴት ደስ ሲል ፈጣሪ እንኳን መለስ ክልኝ እያለ ተደስቷል ማለት ነው። በዚህ መካከል ላይ ደግሞ እብድ ሆና እንግዲህ ክር የሆነችው እሪ ብላ ዘፈንኩለትም ብላ ምንም ብትል እህቶቿ ተጠርተው በስልክ እንዲወስዷት ተደርጋ በስልክ ሄዳለች። ጎረቤቶቹም እናሃና በማየታቸው በጣም አዝነዋል። ሆኖም ግን አንጀታችንን በላችው ሁላቸውም። ናሆሜም እኔ ህን አልመኝላትም፣ ግን በቃ የመጨረሻ ሽ እብድ ሆንሽ፣ በቃ ማበድ ሆነ አይቤቲ እያለ እያዘነ ነበር ግን ቅጣቷን ያገኘችው እያለ ናሆሜ ይላል። አልዋሻችሁም አለ ጽናት። ቤቴ ብዙ ብትወድልኝም በእኔ ምክንያት መሆኗ በጣም ተሰምቶኛል አለች። እንደዛማ ማለት የለብሽም ቤት እኮ ኪራን በማጣቷ ነው እንደዚህ የሆነች ስትታዝናለች። ግን እኮ ኪራን ያጣችው እድል ነው አምኖ መቀበል አቃታት። ካልተፈቀሩ አንድ ነገር እውነታ ልንገርሽ፣ ይሄ ሀቀኝነትሽ እዚህ ምድር ላይ ምንም አይጠቅምሽም አለቻት ሀና። ይህንን አረጋግጥልሻል። አንቺ ሁሉን ነገር ተይና የራስሽን ህይወት ኑሪ አለቻት። ወጽናታ ለናሆሚ ትክክል ነው አለ። አንቺ አሁን በእሷ ቦታ ቢሆን ያበርሽው ጥቅንጣት ያክል አታስብልሽም ነበር። ሻምፓን ይዛ እንደውም ትዘፍን ነበር። ታዲያ ሰው እኮ ክፉ ሆነ ተብሎ ክፉ አይኮንም፣ ግን ፈጣሪ ጤናዋን ይመልስላት አለ ጽናት። ዛሬም ጽናት ለእሷ መታመም በእኔ ምክንያት ስለሆነ የሚለው ነገር እየተሰማት ይገኛል። ለእሱም ያለችው በእኔ ምክንያት ነው ስትለው አይ ፈጣሪ ስላላለ ነው እሷ አሁን እንደዚህ ያንን ነገር እና ዘፋፍናለታለች። በጣም እንግዲህ ያው ይወስደኛል እያለች አስፋልት ወጥታለች። እኛ ወደ ቤት ይመልሳት እንደሆነ ሌላ ችግር ትፈጥራለች ብለን ፈርተን ነበር። ሆኖም ግን አልመለሳትም። እንግዲህ ወደ ቤተሰቦቿ ሂዳለ። እንግዲህ ያን ምግብ ማንሰራው ያላችሁ እንደ ደግሞ ክሩቤ ነው። እንግዲህ ላታመልጭኝ፣ አታሩጭኝ ሲላት፣ ማን ያለው ሲላት፣ አቡ ሸማኔ። እኔ አቡ ሸማኔ አንቺ ሚዳቆኛ አላት ይንሽ። እኔ አቡ ሸማኔ የርቦ ነው ብላ ምግብ ዝናዘ፣ እኔ ነኝ የማዘጋጀው ዛሬ ምግብ ሳይሆን የራብሽኝ አንቺ ነሽ ልብላሽ፣ እኔን ልበላይ ነው እየተባባሉ ሲሉ፣ በጣም ደስታን በቤታቸው ሲታይ። ከዚህ በኋላ ክሩቤና ጽናት ክፉን ያሳያቸው፣ ደስታውን ያምጣላቸው። ደስታቸውን መቼ ይሆን አንቺና እኔ አግብተን ተጋብተን ልጆቻችን ወልደን የምናየው እያለ ነበር። እና እንግዲህ ናሆሜና መራዊት ደግሞ የሚገናኙበትን ፈጣሪ ይርዳላቸው ይጽናላቸው ብላችሁ እንትን አድርጉላቸው። ተሰብስበው እንግዲህ የተሰራው ምግብ ለመብላት ሲሉ፣ በሉ እናንተ ውጡ፣ እኔና መራዊት እንሰራዋለን ብለው እንግዲህ መራዊትና ስራ የሰሩት ወጥ ምግብ ቆንጆ አድርገው እየተሳሳቁ ፍቅር እየተመናኙ በልተውታል ማለት ነው። እና እንግዲህ በጣም ደስ ይላል። ናሆሜና መራዊትም እንግዲህ እንደ አዲስ ፍቅር ነበር አገር ሽቶባቸዋል። እሱ ምንም አልቻልኩም እያለ ነው። እሷ ግን ምንም ማድረግ አልችልም ህመሙን ስለምታስ ምን ይሻለኛል እኔ ጽኑ ለምን እንደዚህ ትሆኛለች? ሲላት ኪራ ጽኑ እኮ እሷ ቤት እኮ አበደች። ከመጀመሪያው እኮ አንችን አንቺን ካጣች እንደማትችል ነግራኝ ነበር። ደስታ እንድትነጥቄ ነው ብላኝ ነበር። አሁን እኮ እኔ ደስታዋን አደፈረስኩባት በእኔ ምክንያት እኮ አበደች። ክሩቤ ስትለው እባክሽ እኔ እሷ ፍቅር እኮ አብቅቶልኛል። አንቺ ምንም ነገር ያደረግሽው ነገር የለሽም። ቢሆንም እንደዚህ ሁና ሳያት በጣም ታሳዝነኛለች ትላለች። ጽናቴ፣ በፈጠረሽ ይህን ነገር አትስታውሽ እስኪ ቆይ ቤቲ ምን አይነት ነበረች ላንቺ? እሷ ክፉ ሆነች ብዬ እኔ ክፉ መሆን አልችልም፣ እያለች ዛሬም ለክሩቤ ትናገር። ምን አይነት ቅን ልብ ያለች ነሽ አላት። ይህን ሁሉ ነገር አድርጋሽ እንዴት ለእሷ ትጨነቅያለሽ? ሲል ክሩቤ ይጠይቃታል። እኔ ግን ከልብ ያዘኛለሁ እንደዚህ መሆኗ በጣም ታሳዝ ጽናቴ፣ በፈጠረሽ እባክሽ እርሻት እሷን፣ አሁን ዝም በይ። የሆነው ነገር በአንቺ ጥፋት ሳይሆን በፈጣሪ ነው። ሌና ግን እየወቀሰኝ ይገኛል ትለዋለች። በፈጠረሽ አሁን ዝም በይና አንቺና እኔ

እኔ ያለፈውን ማስታወስ የለብንም፣ ወል ስለ ወደፊታችን ማሰብ አለብን። አግብተን ወልደን ስርድ የምንኖርበትን ወደፊት የሚኖረንን ህይወት ማሰብ ነው ያለብን እያለ እንግዲህ ምን አይነት ደስተኛ ቤተሰብና መስርተን እንደምንኖር ድል ባለ ሰርግ አባትሽን ሽማግሌ ልልክ ልኬ ድል ባለ ሰርግ አገባሽ ያለው ሲያት የእውነትህ ነው ብላ በጣም ተደሰተች። ማለት ነው ሽማግሌ የሚላከው እንግዲህ በሄሊኮፕተር የሚሆን በአየርም አባትሽ ጋር ዛሬውኑ ላክ ብትልኝ ዛሬውኑ ልካለሁ እያለ እንግዲህ ከዚህ በኋላ በአይንሽ አንድ ዘለላ እንባ እንዳይ አልፈልግም። እስከ ዛሬ ያለቀሽው የተከሽውን ይበቃል። ብዙ ነገር አሳልፈሻት ታጋሽነሽ፣ ጽኑነሽ እንደ ስምሽ ብሎ ነው ያላት ማለት ነው እና በጣም ስታለቅሽ ስለማያምርብሽ ስትስቂ ነው መወድሽ እና ስትስቂልኝ ደስ ይለኝ አንተ እስካለህን ድረስ እኔም ደስ ይለኛል ስትል ፍቅሯን ትገልጽለታለች እኔም ወድሃለሁ እኔም ማፈቅርሻለሁ እየተባባሉ እንግዲህ እንደ አዲስ ህይወታቸውን ቀጥለዋል ወይዘሮ በቲም እንግዲህ አስፓልት ላይ ቁጭ ብላ እንግዲህ እንደ እብድ እየሆነች ነው መጨረሻ ዙራ ትመጣለች ወይን ሳ ትመጣም የሚለውን ሁላችንም የምናየው ይሆናል የዛሬው ደስ ይላል እንግዲህ ናሆሜን እና መራዊት እውነት ፈጣሪ ጤናዋን ጥሩ አድርጎ እንዳሰበችው ያገናኛቸው። በጣም ደስ የሚሉ ጥንዶች ናቸው። በጣም ይወዳታል፣ እሷም ተወደዋል። ግን የሰው ልጅ ጤና የሚባለው ነገር በመካከል ሲጎል ያሰቡትን የሚያስደፋ አንገት ስለሆነ ግን አንገቷን ቀጥ የሚያደርገው ፈጣሪ ቀጥ ያደርጋትና ፍቅራቸው እንደተቃቀፉ፣ እንደተኙ እንደነበሩ፣ እንደተጫወቱ፣ እንደቧረጉ እውነት ያድርግላቸው ነው ብዬ የምመኝላቸው ናሆሜም የሰው ጎዶሎ የለውም። እባክሽ ተረዥኝ፣ እኔ አንቺም ጎዶሎ እየሞላ ሁሌም ኑር፣ አንቺም የእኔም ጎዶሎ እየሞላ ያለዛ ከምትወስጂ መድኃኒት ውስጥ የመስተፋቀር መድኃኒት ልክተትበት ወይ እስከ ማለት ደርሷል። አንተ እኮ አታደርግም አይባልም እያለች እሷን በሳቅ ነበር ከሳልሽ። ባክሻ አትራቂኝ አንተ ከሰማው ብዙ ታወራለ። ከዚህ መሀል ሰፋሪ ቁመን ያንቅር እንሂድ ወደ ቤት ብለው፣ እንግዲህ ጽናትም ወደ ክፍሉ አልጋ አነጥፋለው ብላ ስትገባ አልጋውን አንጥፎ ክሩቤ ስትገኝ፣ ወይ ፍቅር ለካ እንደዚህ ሰውን ያነቃል እንዴ! አስር ጊዜ እየመነሻሸረ ሲያስነጥፈኝ የነበረው ዛሬ ጭራሽ አልጋውን እንደዚህ አሳምሮ አነጠፈው። ጉድ እኮ ነው፣ ይገርማል! እያለች እንግዲህ እየተደሰተችበት በስራውም ትገኛለች እና እንግዲህ ውድ ተመልካቾቼ፣ በጣም ደስ የሚል ፍቅር። እኔ ሁልጊዜም ቢሆን አብዝቼ ስደሰት አብዝቼ የምፈራው ነገር አለ። ፈጣሪ አደራህን ደስታዬን እንዳትነጥቀኝ እያለች አሁንም እየተማጸነች ትገኛለች። ስትከታተሉኝ ስለነበረም ከልብ እናመሰግናለን። ዛሬ የእነ ጽናት በጣም ደስ የሚል ነው ያየንበት። እንግዲህ ሽማግሌ ተልኮ አባት ተጠይቆ ድል ያለ ሰርግ በቅርብ እንበላለን ብለን እናስባለን። አሰላሙ አሌይኩም ወረህመቱላሂ ወበረካቱ